ወንድምናቶች እንዲሁም እዚህ ያላችሁ ምናልባት ያላችሁ ሰዎች ይጠቅመናል ብላችሁ የምታስቡ ካላችሁ አንድ ሁለት ነገር ተናግሬ ትልበል ብዬ ነው። ሲጀመር ከአስር ወር በፊት ሁላችሁንም አላቃችሁም፣ እሱ ይሰመርልኝ። ከመስለሜ በፊት የሙስሊም ኮሚኒቲው ማን ኢብሮ ማንውን ይሳቅ ማንውን ማናችሁንም አላቃችሁም። ቲክቶክ ላይ እንደመቆየቴ የመጀመሪያ አይደለም ቲክቶክ ወይንም ምናምን ሆኖ ሳይሆን ረጅም ጊዜ ነው ቲክቶክ ቆይታ፣ በሌላ ሁኔታ ትምህርቶች፣ ትልልቅ ሀሳቦች፣ ቸሪቲዎች የተለያየ ነገር ዞሮ ዞሮ ስንሰራበት የቆየ ነው። አካውንት ነው ይሄ። ምናልባት ብዙዎች ያቆኛል። እኔ ደግሞ እስልምናውም ሆነ ክርስትና ላይ ያሉትን ሰዎች ማናችሁንም አላቃችሁም። ግን እንደ እድል ነው፣ አሁን ብዙዎቻችሁ ወንድምና እህቶቼ ናችሁ። አብረን የምንሰራ አብረን ሰፖርት የምንደራረግ ላላ ብለን የምንያያዝ ቤተሰቦች ነን ማለት ነው። ሁላችሁም ለእኔ አንድ ናችሁ፣ በእኔ ዓይን ማለት ነው። የበለጠ ብልጭ ምወዳችሁ አላችሁ አሲ ነው አብረን ብዙን ከመጓዛችን አንጻር። ከዛ ውጭ ግን እኔ አሰ ሙስሊም ሁሉም ሙስሊም ነኝ እስካላይን ድረስ ሙስሊም ነኝ እስካላይን ድረስ ወንድምና እህቴ ነው። ነጭ ሆነ ጥቁር ሆነ አበሻ ሆነ ህንዶ ሆነ ፓኪስታን ሆነ ማን ሆነ ይሄ በተገደበው የዘር የቋንቋ የሆነ ባውንደሪ ውስጥ አልቀመጥም። ሁሉም ሙስሊም ለእኔ ወንድምና እህቴ ነው። ወደ ቲክቶክ ስንመለስ እሱን ከያዝን በኋላ ልዩነት የአቂዳ ጉዳይ የተለያየ ጉዳይ ምናምን ገናኛ ተማሪዎች ነን። እኔ እሱ ኮንሰርን አድርጎኝ የምታሰር አይደለውኝም። ሙስሊም ነኝ ላለኝ ሙስሊም ነው ያ በቂ ነው። አሁን ባለውበት የእውቀት ሌቭል ደረጃ ከዚ ገና ተማሪ ነኝ። ምናልባት ጥሩ መናገርና ቲክቶክን ለእስልምና ስለማውለው ነው እዚህም ገስት ላይ የተገኘት እንጂ ሌላ ስፔሻል ሆኜ ምናምን አይደለም። ሰው ወደ እስልምና የመጣውበት መንገድ ብዙዎች የምታውቁት ናችሁ። ቲክቶክ ላይ ብዙ ኢንተርቴን የሚደረግበት ቦታ ነው። ብዙ ሀሳብ የሚሸጥበት ቦታ ነው። ብዙ ሀሳቦች ኢንተርቴን ከመደረጉ አንፃር ጸያፍ ነገሮችን በዛው ልክ የሚሸጡበት ቦታ ነው። ጥሩ እውቀትም ታገኛላችሁ፣ ስብናም ልታገኙ ትችላላችሁ። እናንተ የምትገበዩትን የሚገበይበት አላገኝም። ምንም ማለታችን ሪያሊቲ ሪፍሌክሽን ኦፍት ነው ሚዲያ በጠቃላይ ነጸብራቅ ነው የሚባለው ነገር እውነት ነው። እዚህ እውነት ያለው ኢብሮን አግኝቸዋለው። እውነተኛ ኢብሮ የሚባል ልጅ አለው። እውነተኛው ምድር ላይ እውነተኛ ስብዕና ያለው እውነተኛ ስራ የሚሰራ እውነት ህይወት ያለው የሚራመድ የሚስቅ ልክ ኤግዛክት ይሄን የምታዩት ኢብሮ ምድር ላይም አለ። የሌለ የሚመስለን አለ። ልክ ቲክቶክ ላይ ብቻ ያለ ህይወት የሚመስለን ግን ያም ነጸብራቅ አለ። አሁን ወደ ሰሞኑ አጀንዳ ኢንጀነራል ከመመለሴ በፊት እኔ እስልምናን ያገኘት ቲክቶክ ላይ ነው ሙስሊም የሆንኩት እነዚህ ወንድሞች ብዙ በብዙዎቹ ውስታዞች፣ እኔ ማንም ውስታዝ ስፔሲፊካሊ እንደዚህ ሻዳ ያስያዘኝ እንኳን የለም፣ ግን እድለኝነት ሆኖ ግን ብዙዎቹ ውስታዞች እኔ ሕይወት ውስጥ አሻራ አሳልፈዋል። እድለኛ ሆኜ ሊሆን ይችላል፣ ያላ ፈቃድ ሆኖ ይችላል። ዛሬ ኩርት ብዬ እንድናገር የሚያደርጉኝ ብዙ ውስታዞች አስተምረውናል። ከሥር ጥያቄዎች እንዲመለሱ ረስ ሆኖ ሳያርፉ ቀንም ሌሊትም እየተፈራረቁ ለአንዲት ሴት መልስ ይገባታል ብለው እንቅልፍ አብረውን ያጡ እስልምናቸውን ለማሳየት የደከሙ ስራ ሳይኖራቸው ቀርቶ አይደለም፣ ወይም የሚበልጥ ነገር ሌላ እንጀራ ከሁላችንም የሚበልጥ የምለውን እነሱም ሳይኖራቸው ቀርቶ አይደለም። ግን የአንድ ነፍስ መዳን ግድ ይለናል። እውነት የእስልምና ሙሉ መልስ አለው ብለው ለማሳየት ያ ሲኖ ኦሎፊ ረጅም ጊዜ ነው። አብረ በየቀኑ ቢያንስ አንድ ወር ከአስራ አምስት ቀን ለእኔ ሳይሰለች እንደኔ መሰሉ እህትና ወንድም ደግሞ እንደዛው ሲያደርጉ ነበር። እኔ ስፔሻል ሳሉ ለአላህ ብለው ነው አዲስ ሎኑ ሳይሆን በጣም ብዙ ብዙ ወንድምና እህቶቻችንን አብረን መተን ወንድሞች ያስተምሩልኝ ብዬ አስተምረው ንጽጽር ሰርተው ወደ እስልምና አምጥተዋል ብዙዎችም ማለት ነው። ይሄ ነገር አያስፈልገንም እኛ ንጽጽሩ አይሰራልንም የሚል ካለ እኔ እውቀት የለኝም። ይስራላችሁ አይስራላችሁ፣ ከዚህ ግን የሚቀር ነገር አይደለም። ሪል ላይፍ ንፅፅር የሚባለው ነገር ኮንሰፕቱ ራሱ የሚቀር ነገር አይደለም። ማናችንም አንድን ነገር ለመውሰድ ስንል ከአንዱ አንዱ አነፃጽረን ነው። ከነጩ ጥቁሩ፣ የሆነ ነገሩ ቴክስቸሩ ከማማሩ ከከለሩ እያለን አነፃፅረን የምንገዛ ፍጥረቶች ነን። ጭንቅላታችን ሁሉ የሆነ ነገር ኮምፔር አድርጎ መውሰድ ይፈልጋል። አይ ይህንን የተፈጥሮንትን እንገድበዋለን በእውቀት ሊሚት አለን እኛ የምትሉት ካለ፣ በእውቀት እናንተም ውጡና ኮምፔር አድርጎ እንስማችሁ የራሳችንን እውቀት እንይዛለን። ግን ዓለም ላይ ግን እየተሰራ ነው። እናት ኢትዮጵያዊ ስለሆነን አይደለም ምናምን፣ ሌላዎቹንም ዓለም ላይ ከዚህ እጥፍ ሆነው እየተማመሩበት ነው። ሴት ታስተምር አታስተምር በሚል ሰበብ የወንድሞችን እህቶችን ቅስም ለመስበር መሄዱ መጀመሪያ እውቀትን ለምን አንይዝም ነው የኔ ፖይንት። ሁሉም ያስተምር ተዳርሷል። እስልምና ብላችሁ አስባችሁ ከሆነ ልባችሁ ጥግብ ያለው አልደረሰም። እኔ እንኳን ተምሬያለሁ ብዬ በእውቀት የማቀው እኔ እንኳን ቲክቶክ ላይ ቆይቻለሁ ብዬ የማስበው ሴት እኔ ጋ የደረሰው የዛሬ አስር ወር ነው። ጀስት ኢማጅን ጭንቅላታችሁ ውስጥ አስገቡት። ስለዚህ አልደረሰም። የእስልም እና እውቀትም ሆነ ስፕሬድ አድርጓል ተብሎ የከሌ ካባ ከፊ ይበል የከሌ ካባ ዝቅ ይበል የሚያስብል ደረጃ አልደረሳችሁም። ልንገራችሁ የደረሳችሁ መስላችሁ ልክችን ስድስት መቶ ሰው አንድ ሺ ምናምን ሰው ሱ ጋር ዓለም አይደለም። ሚያ አንድ ሺ ሁለት መቶ ሰው ምናምን ያ ዓለም አይደለም። ከዛ ውስጥ እድለኛ ሆኖ አንድ ሰው ሁለት ሰው ስክሮል ሲያደርግ ሆነች ሰዎች የሚያወሩት ምንድን ነው እያለ እየተሳበ እየጠየቀ እየተማረ ቀናትን ፈጅቶ እየሰለመን ያለው አልደረሰም ማለት ነው። ምድራዊ ነገር ምድም ስፕሬድ ገና ሆኖ አላለቀ። በስድብ በዘለፋ በተለያዩ ነገሮች ካሉ የምትቃወሙበት ነገር በዛ ተቃውሞ ማንሳት ኦር በክፍያ በህይወት ላይ ስፕሬድ ያደረገበት መንገድ በዚህ በዚህ ነው። በዚህ ደግሞ ቢሆንልን ብላችሁ የምትማከሩበት መንገድ ካለ እርስ በርሳችሁ ተማከሩ። እንዳልኳችሁ እናንተንም እነዛ ሰዎችንም ከትናንት ወዲያ ያወኳቸው ማን እንደሆኑ እንኳን አላውቅም። የተከበሩ ሰዎች ምን ይሆኑ ለእኔ ፖላይትሊ አክብሮኝ የሚያጠ ይወዳለሁኝ። ከዛ ውጪ ግን ዲስሬስፔክት ተደራርጋችሁ ለሌላ አለኛውን ከውጭ ላለነ ሰው ምን አይነት እስልምና ይሄን መልካለው እንዴ የሚያስብል ሾክ ሊያደረግ ይችላል። እኔ እንዳጋጣሚ አጋጣሚ ሆኑ ኡስታዞች ስላሉ ከጎኔ ይሄ ነገር ምንድን ነው ብዬ መጠየቅ እድሉ አግኝቻለ። ማኘን ዋትስ ከሆኗን እንደዚህ አይነት ነገር አይቆይ እነሱም ትክክል ናቸው። ወንድሞች እንደኛም ደግሞ ያለ ነው እንደዚህ ተብሎ የሚያስረዳኝ ሰዎች ስላገኙ ሌሎች ሰለምቴዎች ግን ያንን ነገር ቢሰሙ ምንድን የሚሰማን? በቃ ሁሉ መነቅነቅ ሁሌ ድራማሪክ ሁሉ የሆነ ነገር አያስፈልገውም። ለሌላው ቻሌንጅ አለም ፈተና ለሌላ ሁሉ እስልምናን ወገረው ገና ብዙ ስላለ ጌት ሬዲ እናንተ ጠንካራውን። በጣም ህፃናት ልጆች በጣም በአይምሮ እየፈቱ ብሎን የሚገጣጥሙ ጂኔ ሲሆኑ ጥያቄዎች የሚያመጡ ልጆች እየመጡ ነው። ማን ይህን የሚመልስላቸው? ይሄ ስርዓት ምናምን ይሄ ላይክ በጣም ኋላ ቀርነት ነው ነው እንዲህ አይሆንም፣ እገዝታችኋለው በዚህ ካንት ስታንድ እንደዚህ አይነት ነገር። እኔ ሲጀመር ትችም የሚመጣው ታለም ስለሆነ በዘገ ማስተሳሰብ ወደኋላ እንመለሳለን ብዬ አስቢ አላቅም። ስ ቢ ፋስት ነቃ ደንገጥ ማለት አሪፍ ነው። ኪፕ ፎርወርድ ቴክኖሎጂን፣ ሁኔታውን ምናምን እያያችሁ የሚፈጥረውን ነገር ማየት ነው እንጂ ሁሉን ነገር በጥበብ ብታስተምሩን፣ እኛ ሴቶች ይገባቸዋል፣ ይህ አይገባችሁም፣ እናንተ ወንዶች እንደዚህ ነው፣ ወጣቶች በዚህ ተስተዳደሩ ሁኑ ብትሉን፣ እንቢ የሚላለ ብዬ አላስብም። እኔ ፐርሰናሊ ለአላህ ቃል ለመታዘዝ የመጣሁት እንጂ የግሩፕ ሜንታሊቲ የለኝም። እናንተ ሁላችሁ ተሰብስባችሁ አዲስ ሀሳብ አምጥታችሁ ስልምና ቀረ፣ ሁለት፣ ሶስት ሆነ ዘርፍ አበጅቷል ብትይ፣ እናንተ ትቀሩና እኔ አምላኬን እያመለኩ እቀጥላለሁ ብያቸዋለሁ። ከዚህም በፊት የግሩፕ እኔ ማናችሁም ግሩፕ ልሆን አልመጣሁም። እንደምወዳችሁ እምወዳችኋለሁ እንማከብራችሁ በዛው ልክ ይቀጥላል። ግን በጣም የሚያስደነግጥ ነው። እውቀት አንዳንድ ያለ ቦታው ስፕሬድ ስታደርጉትም ልትጠነቀቁ ይገባል። ያው ቀጥሉበት፣ ኪፕራፕ እናንተም እነሱ ሁሉም የውቀትን ዳራውን ይቀጥል። ምናልባት እኛ የማይገባም ቦታ ሲሆን ውጡ ሰለምቲዎች እዚ ጋ ወይ ደግሞ ገና አልደረሳችሁም እኛ እንትን የምንልበት ሚዲያ ነው ይሄንን ምናምን ብላችሁ ትንሽ ሄድዛፕ ስጡን። ከዚ ይሄ ሚዲያ ሁሉም የሚጠቀምበት ቦታ ስለሆነ ነው ዝም ብሎ ያገኘው ሰው የሚገባበት ስለሆነ አንተ ኢብሮ የምታስተላልፈው መልእክት ለአንድ ሰው አይደለም፣ ስክሮል ለሚያደረግ አሁን የገባውን ሰብጥ የሰማንያ አራት ሺህ ህዝብ ምናምን፣ ስክሮል አድርጎ የሚያልፈው ያንተ ስህተት ሲሆን የኢብሮ አይደለም የእስልምና ነው የሚሆነው። ሚዲያ ስፕሬስ ያደረገው ጥሩ ሲሰራ ኢብሮ ሰራ ተብሎ ነጠላ ነው ክራውኑ የሚሸለመው። ስለዚህ እንደ ሙስሊሞች ስህተታችሁን ለምናደርገው ነገር ዊ ሃቭ ት ቢ ኬርፉል የአጀንዳ ብቻ ማናፈስ